ቦርደር ልማት ላይ ከፍተኛ አስተዋጽኦ ነው እየሰጠ ያለ እና ሌሎችም በጣም ከፍተኛ ስራ እየፈጠረ እስከ መንግስት ደረጃም እድል አለው። የኮሪደር ልማት እየተሰራ ነው። እዛ ላይ ያሉ ኮሪደር ልማት ፖሎች አሉ። ለእነዛ የምንጠቀምባቸው ፕሌቶች እዚህ ከኛ ድርጅት ውስጥ ተመርተው ወጥተዋል። በአዲስ አበባ ከተማ እየተከናወነ በሚገኘው የኮሪደር ልማት ስራ የብረታ ብረት ውጤቶችን በስፋት በማምረት ተጠቃሚ መሆናቸውን በጥቃቅንና አነስተኛ የተሰማሩ አምራቾች ተናገሩ። አምስት ኪሎ ከሚገኘው የኤኤምኤን ስርጭት ጣቢያ ውሎ አዲስን እየመራን ራቢያ ሰይድና ሰለሞን ጦ መልሳን በምልክት ቋንቋው ደግሞ አማራ እያሌው አብረናችሁ እንዘልቃለን። ወደ አጫጭር ጉዳዮቻችን አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገ በህዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ እንደሚሰጡ ከምክር ቤቱ የተገኘው መረጃ ያመለክታል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋም የጃፓን ዓለም አቀፍ የትብብር ኤጀንሲ ጃይካ ምክትል ፕሬዚዳንት ከሆኑት አንዶ ናኦኪን ጋር ተወያይተዋል። በዚህ ወቅት ጃይካ ለኢትዮጵያ የልማት ስራ ከፍተኛ አስተዋጽኦ ማበረከቱን ያነሱት አምባሳደር ምስጋኑ በተለይም በአቅም ግንባታ በቴክኖሎጂ ሽግግርና በካይዘን ፍልስፍና ድጋፍ እያደረገ እንደሚገኝ አብራርተዋል። በተጨማሪም በጤና ግብርናና አምራች ዘርፎች የሚደረገውን ድጋፍ ጠቅሰው ምክትል ፕሬዚዳንቱ በኢትዮጵያ ያደረጉት ጉብኝትም የልማት ትብብሩን የበለጠ ያግዛል ብለዋል። የጃፓን ኩባንያዎች በማክሮ ኢኮኖሚ ማሻሻያዎች የተፈጠሩ የንግድና የኢንቨስትመንት እድሎችን እንዲጠቀሙ ጥሪ ማቅረባቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። አንዱና ኦኪን በበኩላቸውም ኢትዮጵያ ያደረገችውን የማክሮ ኢኮኖሚ ማሻሻያ አድንቀው ተቋማቸው ከኢትዮጵያ ጋር በተለያዩ ዘርፎች የሚያደርገውን የልማት ትብብር አጠናክሮ እንደሚቀጥልም አረጋግጠዋል። የጅቡቲ መንግስት በሀገሪቱ ለሚገነባው የኢትዮጵያ ኮሚዩኒቲ ትምህርት ቤት መስሪያ የሚሆን አራት ሄክታር መሬት በስጦታ አበርክተዋል። በጅቡቲ የኢትዮጵያ አምባሳደር ብርሃኑ ጸጋዬ የመሬት ስጦታው የኢትዮጵያና ጅቡቲ መልካም ወዳጅነት ማሳያ መሆኑን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። በመስሪያ ቦታው ላይ በቅድሚያ ቅድመ መደበኛ ትምህርት ቤት ለመገንባት የገቢ ማሰባሰብና በስራ ሂደቱ ላይ ከኮንስትራክሽን ድርጅት ጋር ውይይት እየተደረገ እንደሚገኝም አመልክተዋል። ከአዲስ ሚዲያ ኔትወርክ የሜን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ራቢ አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን ነው የምናልፈው። መልካም። በተያዘው በጀት ዓመት ከ300 ሚሊዮን ኩንታል የሚልቅ የስንዴ ምርት ለማምረት እቅድ ተይዞ እየተሰራ ይገኛል። ይህም በ2016 ዓ ም ከነበረው የስንዴ ምርት ከ80 ሚሊዮን ኩንታል በላይ አብላጫ ያለው ነው። በስንዴ የሚለማውን መሬትንም 8.5 ሚሊዮን ሄክታር ማድረስም ተችሏል። ይህም ባለፉት የለውጥ ዓመታት የግብርናውን ዘርፍ በማሳደግ ስንዴ በበቂ ሁኔታ ለማምረት የተከናወነ ስራ ውጤታማነትን የሚያመላከትም ሆኗል። ቴድሮስ ይሳ ዝርዝሩን አዘጋጅቶታል። አብዛኛው ኢትዮጵያዊ የሚተዳደርበት ግብርና ዘርፍ የገቢ ምንጭና የሀገሪቱ የኢኮኖሚ ጀርባ አጥንት ተደርጎ ይወሰዳል። ሀገሪቱ ቡናን ጨምሮ የቅባት እህሎችና የአበባ ምርትን ለውጭ ገበያ ስታቀርብ የቆየች ቢሆንም ከዘርፉ በሚገባ ልክ ሳትጠቀም ቆይታለች። ይሁን እንጂ የሁሉ ጸጋዋን ማልማትና መጠቀም ተስኗት ለአመታት የድህነት ተምሳሌ ተደርጋ ትሳላለች። ዜጎቿ ተመጽዋች በመሆን የምግብ ዋስትናን ማረጋገጥም አልተቻለም። ይህ ዓመታትን የተሻገረው የድህነት ታሪኳ ለመለወጥም በአዲስ ህሳቤና የምግብ ዋስትናን ማረጋገጥ ይገባል በሚል ጥረት የተጀመረው ታዲያ 2010 ዓ ም በተወለደው ሀገራዊ ለውጥ ነው። ለግብርናው ትኩረት በመስጠት ለሀገሪቱ የሚያስገኘውን ዘርፈ ብዙ ጠቀሜታ በመረዳትና ቅድሚያ በመስጠት ግብርናውን ለማዘመን በርካታ ተግባራት ተከናውኗል። ግብርናን የመረጥንበት ዋናው ምክንያት በጣም ሰፊ መሬት ስላለን፣ ውሃ ስላለን፣ ሰው ስላለን ምግብ ከመለመን እራሳችንን ወደ መመገብ መሸጋገር አለብን ከሚል እሳቤ ነው። ይህም በከፍተኛ ሁኔታ እየዘመነ እየተለወጠ እየሄደ ያለ ነው። በቅርብ አመታት ውስጥ ኢትዮጵያ ከእንደዚህ አይነት ጥያቄ ነፃ የወጣች ለሌሎች የምትርፍ ሀገር ለመሆን የሚያስችላትን መሰረት እየጣለች ትገኛለች። የተለያዩ አማራጮችን በመጠቀም በዓለም አቀፍ ደረጃ በግብርናው ዘርፍ ዋና ተሞና የመሆን አቅም ሰንቃ እየሰራችም ይገኛል። በሚሊየን ኩንታል የሚቆጠር ስንዴ ኤክስፖርት እናደርጋለን። ይህን የምናደርገው የታሪክ እጥፋቱ ጅማሮ በዚህ አመት ይጀምራል። በሚቀጥለው አመት በብዙ እጥፍ እያደገ እንደሚሄድ ለእኛም ለሌሎችም አመላካች በሆነ መንገድ ለመተግበር ነው። ይህንኑ ለውጥ ተከትሎ በአመት አንድ ጊዜ ማምረት ባለን በመቀየር የበጋ መስኖ ስንዴ ልማትን ማስፋፋት ተጀመረ። በአንድ ክረምት ስራ አይረጋግጥም። ክረምት ሰራን ጥሩ ነገር ነው፣ እሱ አርቨስት ይደረግ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ ግሪን ሌጋሲም እንደዚሁ። ያ ሲደማምር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። ስንዴ ምርት ራስ ለመቻል በተደረገው ጥረትም በሚሊዮኖች ኩንታል ማምረት ተችሏል። በስንዴ የሚለማውን መሬትንም 85 ሚሊዮን ሄክታር ማድረስ ተችሏል። ባለፉት ዓመታት በተደረገው ጥረት 2016 መጨረሻ ላይ የሚታረሰው በስንዴ የታረሰውን መሬት ከ2.51 ሚሊየን ሄክታር ወደ 6.6 ሚሊየን ሄክታር ማሳደግ ችለናል። ዘንድሮ ደግሞ 2017 በስንዴ የሚለማውን መሬት ወደ 8.5 ሚሊየን ሄክታር ማድረስ የተቻለበት ሁኔታ ተፈጥሯል። እንደ ሀገር በተያዘው በጀት ዓመት ከ300 ሚሊዮን ኩንታል የሚልቅ የስንዴ ምርት ለማምረት እቅድ ተይዞ እየተሰራም ይገኛል። 32.76 ኩንታል በሄክታር የነበረውን 2016 መጨረሻ ላይ ወደ 38 ኩንታል በሄክታር ማድረስ የተቻለበት ዘንድሮ ደግሞ ከዛ ከፍ ለማድረግ እየተሰራ ያለበት ሁኔታ አለ። በ2016 መጨረሻ ላይ ወደ 230 ሚሊዮን ኩንታል ማሳደግ ተችሏል። ዘንድሮ ደግሞ ወደ 300 ሚሊዮን ኩንታል ለማሳደግ እየተሰራ ነው። ከውጭ ይገባ የነበረውም ስንዴ ማስቀረት ተችሏል። ይህም ባለፉት የለውጥ ዓመታት የግብርናውን ዘርፍ በማሳደግ ስንዴ በበቂ ሁኔታ ለማምረት የተሰራው ስራ ውጤታማነትን የሚያመላክት ሆኗል። ማስቀረት ብቻ ሳይሆን እንደውም ወደ ውጭም እስከ መላክ ድረስ የደረስንበት ሁኔታ እንዳለ እናውቃለን። እንግዲህ ስንዴ ከውጭ መግዛቱ ከሁለት ዓመት በላይ ሆኖታል ማለት ነው አሁን ከተቋረጠ ስለዚህ በዚህ ዙሪያ በሰብል ልማት በበጋ ስንዴም በመኸርም በበጋም የምናመርተው የስንዴ ምርት በከፍተኛ ሁኔታ የጨመረበት ሁኔታ አለ። ስንዴ ብቻ ሳይሆን በሰብል ልማት በአጠቃላይ ያመጣናቸው ለውጦች በጣም ከፍተኛ ናቸው። እንግዲህ ግብርና እንደ ትልቅ የኢኮኖሚ አንዱ የጀርባ አጥንት ነው በሚል የተወሰደ ነው። ኢትዮጵያ ስንዴም በበቂ ማምረቷ በመድና የነበረውን የምርት አቅርቦት እጥረት ቀርፏል። በአንድ ወቅት ያጋጥም የነበረው የዳቦ ቤቶች መዘጋት ዛሬ ታሪክ ሆኗል። አዲስ አበባ እያሳየች ያለው ፈጣን የልማት ግስጋሴ የቀድሞ ገጽታዋን አስረስቶናል ሲሉ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አመራሮችና ምሁራን ተናገሩ። ከፍተኛ አመራሮቹና ምሁራኑ በአዲስ አበባ የለሙ ልማቶችን ተዘዋውረ ጎብኝተዋል። ተመስገን ይመር ተጨማሪ አለው ሰው ተኮር ልማቶችን አካታ የዓለም አቀፍ ተወዳዳሪነት ስፍራን ለመቆናጠት አብዝታ እየታተረች ያለችው አዲስ አበባ ልማቶቿን የሚጎበኙ በስራዎቿም አብዝተው የሚደነቁ በርካቶች ናቸው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አመራሮችና ምሁራን በአዲስ አበባ የለሙ ልማቶችን ጎብኝተዋል። ምሁራኑ አዲስ አበባ ትውልድ ተሻጋሪና ገጽታዋን ቀያሪ ልማቶችን እየሰራች ስለመሆኑ መረዳት መቻላቸውን ተናግሯል። የአዲስ አበባ ልማት ለኢትዮጵያውያን ኩራት ለእነርሱም የአሴት ምንጭ ስለመሆኑ ተናግሯል። አዲስ አበባ አሁን በብዙ መልኩ እየተቀየረች ነው ያለችው እና ኢቨን ለእኛም ኮንፊውዚንግ የሆነ አሁን ካሳንቺስ እኔ መንገድ ጠፍቶብኛል፣ ቤት ቤት እንደምወጣ ራሱ እና በጣም አሜዚንግ ነው። በሚገርም ፍጥነት በሚገርም ጥበብ እየተሰራ መሆኑን ነው እየተረዳውለው። ገጽታዋ በጣም በፍጥነት እየተለወጠች ነው። ያየሁትን ነገር በጣም አፕሪሼት አደርጋለሁ፣ አደንቃለው። ከማድነቅም ያለፈ ደግሞ እኔ በጣም ተገርም ያለው ባየሁት ነገር ምንድን ነው ያየሁትኝ? እኔም አላቃቸው። አሁን እኔ እዚያ እዚህ ከተማ ላይ መኖር ከጀመርኩ ጊዜ አንስቶ ወይ ደግሞ እድሜ በደረሰበት ጊዜ አንስቶ ያየሁት ነገር በጣም በፍጥነት በጥራት ጊዜውን ባማከለ የሚመጥን ለኢትዮጵያ ሕዝብ ለኢትዮጵያ ማህበረሰብ በሚመችና በሚመጥን መልኩ የመሰረተ ልማቶች እየተሰሩ ነው፣ አስፈላጊ ነገሮች በጣም ተደንቅ ያለው በጣም የሚገርም ስራ ነው እየተሰራ ያለው። የሚገርም ነገር ነው ያየሁትኔ። እኛ እድሜ ይህንን እናያለን ብለን አልገመትንም። ምክንያቱም ብዙ ነገር ውስጥ ነው አልፌን የመጣ ነው እና ዛሬ ቁጭ ብለን እነዚህን ስናስባቸው እራሱ አይሆኑም አይሳኩም የምንላቸው ነገሮች ተሳክቶ አይተናል። ፎቅ በሶስት ወር ውስጥ በሁለት ወር ውስጥ ሲያልቅ የመጀመሪያ ነው፣ ኢትዮጵያ ውስጥ የመጀመሪያ ነው ብዬ ነው የምገምተው። በእውነት ለካ ይቻላል። አዲስ አበባ ወይም ኢትዮጵያ ብቻ ሳይሆን አፍሪካንም የሚያስጠራ ኮንቬንሽን ሰንተር ስለሆነ የኮራውበት ስለሆነ ሀገራችን በእውነትም የዕድገት ጎዳና ላይ ናት የሚል ትምህርትን የወሰድኩትና ና ደስ ስላል ይስባል፣ ይማርካል። የአዲስ አበባን ልማት የሀገርን መስራት አቅምና ሰርቶም የማሳየት አቅም ማገዝ፣ ሌሎች እንዲረዱትን መስራት ከመላው ኢትዮጵያውያን ይጠበቃል ብለዋል ምሁራኑ። ራሴ ደግሞ ምንድን ነው የኔ ድርሻ የወደፊት ሀገሬ የሚገባትን ክብር የሚገባትን ቦታ እንድታገኝ በአለም ላይ በአፍሪካ ላይ እንድታገኝ የእኔ ትንሿ ኮንትሪቢሽን ነው አንድ ላይ ተጠራቅሞ የብዙ ነገር ውጤት የሚሆነውና፣ ምንድን ነው የእኔ ኮንትሪቢሽን፣ ምን ማድረግ ነው ያለብኝ በሙያዬ ባለሁበት የስራ ዘርፍና ባለሁበት ቦታ የሚለውን ሌሰን ወስጃ አለሁ። ሁሉም የብሔረሰብ ክፍል አንድ ላይ ሆኖ እየተቻቻለ እየተጋገዘ እየተመሰጋገነ በበጎ በጎኑም እየተወቃቀሰ ወቀሳ ማለት የሚሻሻልበትን ሁኔታ በዛ ደረጃ ካየን አዲስ አበባን ከዛ ኢትዮጵያን ከዛ ምስራቅ አፍሪካን ከዛ አፍሪካን መገንባትና ፋና ወጊ ልንሆን ስለምንችል የተጀመረ በዛ መቀጠል አለበት። በጣም የሚገርም የልማት ስራዎችን ነው የጎበኘ ነው ዛሬ። እኛም ዞር ዞር ስንል ብዙ ነገር ማናው ነገር አለ ግን መንግስት በትልቅ ልማት ውስጥ በርካታ ስራዎችን እየሰራ መሆኑን ነው ታዘብኩት። በጣም አሜዚንግ ነው። ለእኔ በጣም የሚገርም ነው። ይሄን የተደበቀ የሚመስል ግን በእኛ በኩል መውጣት የሚገባው መናገር የሚገባን አውጥተን መጠቀም የሚገባን የልማት ውጤት ነው ያየነው። ኮሊደር ልማቶቹ መንገድ ላይ ስንሄድ እኮ እዛ ደርሰህ ስንመለስ መንገዶቹን እያየናቸው ነበረ። ቆሻሻ መጣ የነበሩ ቦታዎች ፓርክ ሆኖ አየነው። ሽንት ሲሸናባት የነበሩ ቦታዎቹ ቡና መጠጫ ሆኖ፣ በጣም ውብ ሆኖ፣ ግሪን ኤሪያ ሆኖ ጽድት ብሎ አየነው። ስለዚህ ከዚህ በላይ የሚያስደስት ነገር የለም። ምሁራኑ እየተደረጉ ያሉ አዲስ አበባን እንደ ሰሙ የማድረግ ጥረቶች ከተማዋን የቱሪዝም መዳረሻ የማረጋቀም ያላቸው ስለመሆኑም ተናግረዋል። በአዲስ አበባ ከተማ እየተከናወነ ባለው የኮሪደር ልማት ስራም የብረታ ብረት ውጤቶችን በስፋት በማምረት ተጠቃሚ መሆናቸውን በጥቃቅንና አነስተኛ ዘርፍ የተሰማሩ አምራቾች ተናገሩ። በሀገር ውስጥ የሚመረቱ የብረታ ብረት ስራ ውጤቶች ከውጭ የሚገቡ ምርቶችን ከመተካት ባሻገር ወደ ውጭ መላክ መቻሉን አምራቾች ተናግረዋል። አምራቾቹ ይበልጥ ውጤታማ እንዲሆኑም አስተዳደሩ ድጋፍ እንዲያደርግላቸውም ጠይቋል ንጉሱ በቃሉ ተጨማሪውን ይዟል። በኢትዮጵያ በርካቶችን ከጠባቂነት ወደ አምራችነት ከምንም ወደ ሚሊዮነርነት ቀይሯል የጥቃቅንና አነስተኛ ኢንተርፕራይዝ ዘርፍ። ዘርፉ በግብርና በኢንዱስትሪ በአግሮ ፕሮሰሲንግና በሌሎችም ዘርፎች በስፋት እየሰራ ይገኛል። ቅድስትና ጓደኞቿ በ2009 ዓ ም በጥቃቅንና አነስተኛ በኮንስትራክሽን ዘርፍ ተደራጅተው ስራቸውን ጀመሩ። በሂደትም በ2013 ዓ ም ወደ ብረታ ብረቶች ማምረቻ ዘርፍ በመግባት ነጻ ትሬዲንግ በሚል ስያሜ ለዛሬ ደርሰዋል። ድርጅቱ ሪሶርቶችን በተለያዩ ቅርጾች በማምረት ለሀገራችን ኢኮኖሚ የራሱን አሻራ እያስቀመጠ ይገኛል። በወቅቱ በሶስት ሰው እና በ15 ሺህ ብር ካፒታል የተጀመረው ስራ አሁን ላይ ካፒታሉ ከ10 ሚሊዮን ብር በላይ ደርሷል። ለአርባ 40 ሰዎችም የስራ እድልን ፈጥሯል። በ15 ሺህ ብር ካፒታል ነበር በኮንስትራክሽን ዘርፍ የተጀመረው። ከዛ ግን አሁን ላይ ደግሞ እንግዲህ እንደምታየው ረዲ ወደ አርባ የሚጠጉ ሰራተኞችን ያጠቃለለ ድርጅት ሆኗል ማለት ነው። እንግዲህ አሁን ላይ ያሉን ማሽኖች ጨምሮ ወደ እንግዲህ ከአስር ሚሊዮን ብር በላይ የሚጠጋ በካፒታል ደረጃ አለን። ድርጅቱ በፈጠረላቸው የስራ እድል ተጠቃሚ በመሆን ቤተሰባቸውን እያስተዳደሩ እንደሚገኙና ድርጅቱ በርካታ የስራ ልምዶችን እንዲቀስሙ እንዳደረጋቸው የድርጅቱ ሰራተኞች ይናገራሉ። ል የተማርኩት አካውንታንት ነው፣ ግን በዚህ ድርጅት ዝም ብዬ ሲገባ ከሱም በላይ ነው ያገኘሁት ትምህርት እና ለእኔ ጥሩ ትምህርት ነው የሆነ፣ ጥሩ የስራ ልምድ ነው የሆነ። በድርጅቱ በጣም አሪፍ የሆነ የስራ እድል አግኝቻለሁ፣ ብዙ እውቀቶችን አግኝቻለሁ። እና እኔ ብቻ አይደለውም ብዙ የስራ ባልደረቦች ያሉ እና በጣም ደስተኞች ነን። ለብዙ ወጣትም የስራ እድል ፈጥሯል። ነጻ ትሬዲንግ በመድናችን አዲስ አበባ እየተተገበረ ባለው የኮሪደር ልማት የተለያዩ የብረታ ብረት ስራዎችን በማምረት ለከተማይቱ ድምቀት ሌላ ጉልበት ሆኗል። ድርጅቱ በሚያመርታቸው የብረታ ብረት ስራ ውጤቶች ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት በርካታ ስራዎችን እየሰራ ይገኛል። ተኪ ምርቶችን ከማምረት ባሻገር ወደ ውጭ መላክም ተችሏል። ትንንሽ ፓርቶች የሚባሉ ከውጭ ነበር እስከዛሬ ድረስ ሲገቡ የነበሩት ስትራክቸራል ፕሌቶች የሚባሉ አሁን ግን በቀላሉ ይሄ ማሽኑ እዚህ ሀገር ከገባ ጀምሮ በተለያዩ ቅርጽ የመቁረጥም ሆነ የማጠፍ አገልግሎት በመስጠት እነሱም በቀላሉ እዚሁ እንደሚመረቱ ማሳየት ችለናል። ለዚሁም ደግሞ ከምሳሌትም የሆነው ለምሳሌ አሁን የኮሪደር ልማት እየተሰራ ነው። እዛ ላይ ያሉ ኮሪደር ልማት ፖሎች አሉ። ለነዛ የምንጠቀምባቸው ፕሌቶች እዚህ ከኛ ድርጅት ውስጥ ተመርተው ወጥተዋል። እንዲሁም ደግሞ ከሱ በተጨማሪ የእንግዳ መጠበቂያ ወንበሮች አሉ። እስከዛሬ ላይ ድረስ ከውጭ ኢምፖርት የተደረጉ ይመጡ ነበረ። እነሱንም ደግሞ አሁን ቅድም እንዳያችሁት አገር ውስጥ ይመረታል፣ መመስራት ይቻላል። ከዲዛይን ጀምሮ ዲዛይን በማድረግ ከውጭ የመጣውን ሳምፕል በማየት ዲዛይን በማድረግ ለእኛ ሀገር ምቹ እንደሚሆን አድርገን እኛ ወርክሾፕ ውስጥ የተመረቱ ነው። እንዲሁም ከዚህም ባሻገር እስከዛሬ ድረስ እንግዲህ የምናውቀው ከውጭ ይመጣል ብለን ነበረ የምንለው። አሁን ደግሞ ከእኛም ሀገር ወይም ከእኛም ወርክሾፕ ወጥቶ ወደ ውጭ ሄደ ስራ ማለት በመንገድ ኮሪደር ልማት ላይ ከፍተኛ አስተዋጽኦ ነው እየሰጠ ያለ እና ሌሎችም በጣም ከፍተኛ ስራ እየፈጠረ እስከ መንግስት ደረጃም እድል አለው ማለት ነው የሚሰራቸው ስራዎች ማለት ነው። ድርጅቱን በቅርብ ከማማከር ጀምሮ የተለያዩ የገበያ ትስስሮችን የመፍጠር ተግባራት እንደተከናወኑ የቦሌ ክፍለ ከተማ ወረዳ ዜሮ ስድስት የስራ ኃላፊዎች ይናገራሉ። ከዚህ በተጨማሪም ድርጅቱን ወደ ኢንዱስትሪ ደረጃ ለማሸጋገር የተለያዩ የምዘና ስራዎች እየተሰሩ እንደሚገኙ ገልጸዋል። እንግዲህ ነጻ ትሬዲንግ ያው አሁን በከተማችን ውስጥ እየተሰሩ ያሉ የተለየ ኮሪደር ስራዎች ላይ የምታያቸው አንዳንድ የሚያማምሩ የብረት ውጤቶች የዚህ ተቋም ውጤት እንደሆኑ አንተም ለመጎብኘት ይችላሃል። በከተማ አስተዳደሩ እንደዚህ አይነት ተቋማት ብዙ ተቋማቶችና የሚኖሩት ለሁሉም የማዳረስ ግዴታ አለበት። እነሱን የራሳቸው ድርሻ በዚህ በኮሪደር ልማት ላይ አስተዋጽኦ ያደረጉበት ሁኔታ እንዳለ፣ ሌሎችም ደግሞ እንደዚህ አይነት ጸጋ ሲመጣላቸው፣ እንደዚህ አይነት የገበያ ትስስር ሲፈጠርላቸው፣ እነሱን ምርጫ አድርገው እንደ ሁለተኛ በመጠቀም ገበያ ትስስር እየፈጠሩ ያሉበት ሁኔታ አለ። እኛም ደግሞ በቀጣይነት ይህን ነገር አጠናክረን እነሱን ተጨማሪ የገበያ ትስስር የሚያገኙበትን ሁኔታ ሌሎችም ደግሞ ሲያገኙ እነሱን ምርጫ እንዲያደርጉ ወረዳ ስድስት ላይ ያለውን ቦሌ ላይ ያለውን ይህን ማኒፋክቸሪንግ ተቋም ምርጫ እንዲያደርጉ ደግሞ እኛም የራሳችንን ስራ መስራት እንዳለበት ይገባኛል። ማድረግም ደግሞ ይጠበቅብና መስፈርቶቹን ከማሟላት አንጻር ያው የኦዲት ሪፖርት አለው የሰራተኛ የሰው ኃይል ነው ሁለቱ መስፈርቶች የሚያሟላ ኢንተርፕራይዝ ነው። በዛ ደረጃ እየገመገምን ያለ ነው ማለት ነው። ወደ ቀጣዩ ሽግግር ለማስተላለፍ ወደ ኢንዱስትሪ እንዲገባ ድጋፍ እያደረግንለት ያለ ኢንተርፕራይዝ ነው። አምራቾቹ ይበልጥ ውጤታማ እንዲሆኑ አስተዳድሩ ድጋፍ እንዲያደርግላቸው ጠይቀዋል። በዚህም ከአሁኑ በተሻለ ለበርካቶች የስራ እድል ለመፍጠር ያግዘናል ይላሉ የድርጅቱ የስራ ኃላፊዎች። እውነት ለመናገር ትልቁ እንግዲህ እንዳየኸው አሁን ይሄኛው የመስሪያ ቦታ ነው እንደ ድርጅት ትልቁ የወር ወጫችን የመስሪያ ቦታ ኪራይ ነው። እኛ እንደውም ሰርተን ወደ ኪራይ ነው ነው የምንለው። ከዚህ ጋር በተገናኘው እንግዲህ ተያዝነውም የሰው ኃይል ተያዝነውም የሰራተኛ ከዛ ደግሞ መስራት ከምንችለውም እነሱን ከማበረታት አንጻር ይሄ የመስሪያ ቦታ ትልቁ እንቅፋት እየሆነብን ነው። አሁን ላይ እንግዲህ ከእኛ እውነት ለመናገር ለመንግስትም ማቅረብ የምንፈልገው መልዕክት ይህንን ነገር ተመልክቶ የመስሪያ ቦታ ቢያመቻችልን የአዲስ አበባ ከተማ እየተከናወነ ያለው የኮሪደር ልማት የከተማዋን ገጽታ በመቀየር ከተማዋ ለነዋሪዎቿ ምቹ እንድትሆን ከማስቻሉን ባለፈ ለትራንስፖርት ፍሰቱ የራሱን አስተዋጽኦ አበርክቷል። ለዚህም ተገንብተው የተጠናቀቁና በመገንባት ላሉ የታክሲና አውቶብስ መጫኛና ማውረጃ ተርሚናሎች ተጠቃሾች ናቸው። ለመሆኑ እነዚህ ተርሚናሎች ምን ያህል የትራንስፖርት ፍሰቱን አቃለዋል የሚለውን ሪፖርተራችን አንዋር አህመድ የተወሰኑ ቦታዎችን ቃኝቶ ተከታዩን ዘገባ አዘጋጅተዋል። ውድ ተመልካቾቻችን በቅርቡ ተጀምሮ የአዲስ አበባ ከተማን ገጽታ የቀየረው የኮሪደር ልማት ስራ አሁን የምገኝበትን የሜክሲኮን አካባቢ ድባብ ሙሉ በሙሉ ቀይሮታል። እንደምትመለከቱት አካባቢው እጅግ ገጽታው ያማረ ከመሆኑም ባለፈ በተለይ ደግሞ በትራንስፖርት ፍሰቱ ላይ ሰዎች የእግረኞችን እንዲሁም የተሽከርካሪ መጨናነቅም እንዲሁ ቀርፏል። እንደምታስታውሱት እዚህ አካባቢ ከፍተኛ የሆነ የታክሲዎች የአውቶቡሶች ስምሪቶች ነበሩ። ይህም ደግሞ በተለይ መንገዱን ገጽታውን ከማበላሸቱን ባለፈ ሰዎችን ለእንግልት ዳርጎ ነበር።